ላይ ታያልከ። ለምንድነው? ታውቅ ነበር። እጠረጥር ነበር። ታዲያ ለምን አልነገርከኝ? ቆይ ምን ብዬ ልንገርሽ? አንቺ እኮ ማንንም አሰሜም ነበር። ውጪልኝ። ትሁት እራሱ ተነሽ ነው። አቤት ውጪ። አይሰማም። ይሄ እኮ ምኝታ ቤት ነው። አንቺ ኮ ብልግናሽ ልክ አልነበረውም። ቀን ዳኒ፣ ማታ ደግሞ ካሌብ ምን ይዝሽ ትተኛለሽ። ውጭልኝ። እራስሽ ውጭ አልኩሽ እኮ። ትንሽ ብቻ ታገሽ። ከዚህም በኋላ ምንም የማጣው ነገር የለም። እሺ ቆይ ምን ይጃጥቼ ይመስልሻል እንደዚህ የተቀመጥኩት አልሽ እንጂ ዳኒ፣ ከባድ ሁኔታ ላይ ነኝ ያለሁት። ቢያንስ እንኳን እስኪ አንተ ተረዳኝ። ያችንም ገረድ አረጋጋል። እስቲ ትሁት በይ። ትወደፋለህ? እንዴ ማን ይጠላታል? ምን አሁን ነው። ልብሷን አዘጋጅላት። ለምንድ? ልትሄጂ ወዴት? ወደ ፈለግሽበት። ሚስት እኮ ነኝ። አረ ነሽ እንዴ እረስችው። ምንም በል ቤት ሳላገኝ አልወጣ። አንቺ ምን አገባሽ? እዚህ ቤት እስከምታገኝ ከሆነ የምትቆይ የቤቱ ስራ እየሰራሽ ነው ምን ይሄን ሽማግሌ ነፍሱን ካላጠፋሁት ውሻ ብለጥራል አረ ስለፈጠረች ሴትዮ ቢያንስ እንኳን ከዚህ መከራ ውጭ ምንም ነገር ከዚህም በኋላ አላጣም? እኔም ብቻዬን ትተሽን ከከተማ ወጥተሽ ትዝናኝ የሆነ ጂኒማ ይዘሽ ነው የመጣሽው እንደነሱ እየሆንክ ብዬሽ ነው ነገ ጠዋት ቁርስ እንዳሰር ካልሰራችና ከራበሽ ለራስ ሰርተሽ ትሁት እረፍት ላይ ነች አንቺ ከሆነች ምግብ መስራት ያለብሽ ምን እኛ ቁርሳችንን አልበላንም ለትሁትም ቢሆን ቁርሷ ስሪለት ካሌ። ምንም ቢሆን እኮ ሚስት ነኝ። አረ ነሽ እንዴ ቀልደኛ። ህግ ካፈረሽ ህግ አፈርሳል። አይን ሰውዬ ግን አለ ወይ? ምንድን ነው የምታወራው? ዘንድሮ እንግዲህ ይያል አይንሽ። አዎ፣ እኔ እኮ ሌላ ፍቅረኛ አለኝ። እንደዛ ታደርጋለች ብለህ ነው? አዎ፣ ዳን እኔ አልታይ ብሎኝ እንጂ እዚሁ አጠገቢ ያለኝ። በቃ እናንተ ተጫወቱ። ነገጣ እናወጣለን። ይህ የምንጣ ሶስት እጣ አስቀምጣል። ሁለቱ ያንተ ነው፣ አንዱ ደግሞ የለውም። የካሌባ አባት መጀመሪያ ላይ ለዳኒ ቃል ገብቶ ነበር አራት ሚሊዮን ብር ሊያበድረው ና እሱ ደግሞ ሚኒስጥሩን እንዲይዝ ጠብቆ ነበር የቲና ጉዳይ እስከሚያልቅ። አሁን ደግሞ የቲና ጉዳይ ልባት አግኝቷል ና ዳኒም ያንን ብድር ያንን ብር እየጠየቀው ነው። ሽማግሌው ደግሞ የካሌብ አባት ደግሞ አሁን ላይ ሊሰጠው አይመስልም። ነገሩን እጣ አረጋለሁ፣ እጣው ከወጣል ብሩን ትወስዳለህ ብሎታል። እዛ ጋ ያለው ሶስት እጣ አዘጋጃለሁ፣ ሁለቱ ላይ አንተ የምትፈልገው ብር ይጻፋል፣ አንዱ ደግሞ ምንም አይኖረውም፣ ባዶ ነው። ያኔ እጣህን ትሞክራለህ ብሎታል። ምናልባት ሽማግሌው ይሄንን ለማድረግ ያሰበው ብሩ ላይሰጠው ይችላል ማለት ነው፣ ወይ ደግሞ እሱ ስላሳዘነው ከዚህ በፊትም ሲያወራ ነበር የካሌ በባት እሱ ትንሽ ነገሩን ያስተውላል ብሎ ነበርና፣ አሁን ላይ ዳኒን የጠየቀው ብሩ ለምንድን የፈለኩ ብሎ ሲጠይቀው፣ ዳኒ አሁን ላይ ብሩን አጥብቆ የፈለገው ከኤደን ጋር ተጋብቶ ከሷ ጋር ህይወት ሊመሰርት ነው። ለዛ ደግሞ ምናልባት ሽማግሌው ዳኒ አሳዝኖት ወይ ደሞ እዛ ጋር ኤደንም ዳኒ ስለምትወደ እሷም አሳዝና ወይን ሰርጉን አርግላችኋለሁ ወይ ደግሞ የሆነ ትንሽ መንቀሳቀሻ አርግላችኋለሁ እንጂ ይሄንን ሁሉ ብር አልሰጣችሁም ብሎ ካለው ነው እንጂ አሁን ላይ አራት ሚሊዮን ብር ሙሉ ሊያበድረው አይችልም ማለት ነው። ያው ዳኒ ያለው በአንድ ወር ውስጥ ሰርቼ መልስላለሁ፣ በአንድ ወር ውስጥ መልሳለሁ የሰርኩትን ብር ብሎታል። በዚህ በአንድ ወር ውስጥ ደግሞ ምን ሰርቶ ሊመልስ እንደሚችል ባናውቅም፣ ግን ሽማግሌው ብሩ እንደማይመለስለት ያውቃል። ያው ዳኒን እሱንም ሊጫወትበት ነው፣ ከዚህ በፊት ላደረገው ነገር እንዲቀጣ ስለፈለገ ነው። አሁን ላይ የቲና ነገር እልባት እስከሚያገኝ ቤቱን እስኪ ምን እንደምታረግ እናያለን፣ አንተ እንዳትናገር ዝም በል ብሎ እዛ ጋ ዳኒ ቤቱን እንዳላገኘች ለቲና ያልነገራትና እየተሸወደች እንደሆነ ዝም ብሎ ሚስጥሩን የያዘው ማለት ነው። አሁን ደግሞ የእሷ ነገር እልባት አግኝቷል እና ዳኒ ብሩን ፈልጓል። ሽማግሌው ግን ሊሰጠው አይደለም ማለት ነው። ሶስቱም ወረቀት ላይ ምናልባት ባዶው ሊያስቀምጥ ይችላል። እዛ ጋር ሶስቱንም ወረቀት ላይ ምንም ነገር እንዳልጻፈ ባዶውን ያስቀምጣል። ከዛን ዳኒ አንዱን ሲያነሳ ወረቀቱ እኮ ብር የለውም ካለ በቃ አንደኛውን እጣን የወሰድኮ ብሩ ያልተጻፈበትን ወረቀትን የወሰድኮ ብሎ በዛ መንገድ ብሩን እንደማያገኝ ሊነግሮ ፈልጓል ማለት ነው። መጀመሪያውኑም ሽማግሌው ሲያወራው እንደነበረው ከዚህ በፊት ለትሁትም ለካሌብም ሲነግራቸው የነበረው ነገሩ በአንዴ እንዲቋጭ አልፈልግም ቀስ እያሉ እንዲቀጡ ፈልጋለሁ። ቀስ እያሉ ትምህርት እንዲወስዱ ፈልጋለሁ እንጂ በአንዴ ነገሩን ነግሬያቸው ከዚህ ቤት ላባረራቸው አልፈልግም ብሏል። እና ያ ነገር ደግሞ በቲና በኩል ተሳክቶለታል። ቲና እዛጋ ቤቱን ፈልጋ ቤቱን በእኔ ስም አድርግ ብላ ሽማግሌው እየረሳ ነገሮችን የማያስታውስ መስሏት እሱን አታላ ሄዳ ቤቱን በራሷ ስም አድርጋ ነበር። እዛጋ ሽማግሌው ግን ፎርጂድ ሰነድ አዘጋጅቶላት ቤቱን ፈርሞላታል። የእሷ ነገር እሱ እንደሚፈልገው ሆኖላታል። በስተመጨረሻ ይሄው ቲና ታዋርዳ ቁጭ ብላለች ማለት ነው። አሁን ደግሞ የቀረው የነበረው የዳኒ ጉዳይ ነው። ዳኒም ከዚህ በፊት ከቲና ጋር ሲያደርግ የነበረውን ያውቃል። ግን ደግሞ ዳኒ እየፈራ ነው የሚያደርገው ነገሮችን እዛ ጋር ቲና ሽማግሌውን ራሱ ለማነቅ ለመግደል ስትሞክር፣ እሱ ግን በቃ ሰው መግዳት እንደማይፈልግና የሆነ ነገር የሆነ ብር እንደሚፈልግ ሽማግሌ ይሄንን ሁሉ የዳኒን ጸባይ ያውቃል። ለዛም ነው ከዚህ በፊት እሱ ነገሮችን ያስተውላል የተወሰነ ከሷ በላይ ይብሏልና አሁን ላይ ደግሞ እሱንም እንደ ቲና የሆነ ተገቢውን ቅጣት ሊቀጣው ይፈልጋልና ና ለዛም ነው አሁን ብሩን ሲጠይቀው ነገሩን እጣ ለማድረግ ፈልግ ያለው እጣው ከወጣለ ብርህን ወስዳለ። ካልደረሰ ደግሞ ምንም ማድረግ አልችልም ብሎ በስተ መጨረሻ እጣ ያደረገው። ዳኒ ግን ትንሽ ደስ ብሎታል። እዛ ጋ ያስደሰተው ከሶስቱ እጣው ላይ ሁለቱ ላይ አንተ የምትፈልገው ብር ይጻፋል፣ አንዱ ላይ የኔ ነው ሲለው ዳኒ እዛ ጋ በቃ እኔ እጣውን የማሸነፍ ቻንሱ በጣም ሰፊ ስለሆነ ምንም አይሆኑም፣ ላሸንፍ እችላለሁ፣ ብሩ ላገኝ እችላለሁ ብሎ እዛ ጋ ተጽናንቷል። ደስተኛም ሆኗል ማለት ነው። ግን በስተ መጨረሻ ላይ እጣውን አንስቷል። ሊያነሳ የሚችለው ደግሞ ባዶውን ወረቀት ወይ ደግሞ ምንም ያሌለውን ነው የሚያነሳው ማለት ነው። እንደዛ ከሆነ ደግሞ ምንም ማድረግ አይችልም። ሽማግሌው ያው እጣ አንስቻለ እድሉን ይወጣልህ ያንተ እድል ነው። እኔ ምንም ማድረግ አልችልም። አሁን ላይ ከቤቴ ውጡልኝ ሊላቸው ይችላል ማለት ነው። ያው መጀመሪያ ላይ ቲናን ከቤቴ ውጭ ልኝ ብሏታል። ግን ደግሞ እሷ እዛ ጋ ማረፊያ ቤት እስከማገኝ ድረስ ትንሽ ታገሱኝ ብላ እዛ ጋ በለመነችው መሰረት ነው ሽማግሌው፣ እዚህ ቤት መቆየት ከፈለግሽ ደግሞ ስራ ትሰራለች፣ ስራውን አልሰራም የምትይ ከሆነ ከቤቴ ትወጫለች ብሎ እዛ ጋ ነግሯታል ና ቲና፣ ይሄ ነገር በጣም አበሳጭቷታል። አሁን ላይ ለማድረግ እያሰበች ያለችው ይህንን ሽማግሌ ካልገደልኩትማ ሞቼ እገኛለሁ ብላ እዛ ጋ ለዳኒ እየነገረች ነው ዳኒ አሁንም በሀሳቧ እየተስማማ አይደለም። እሷ ደግሞ እያለች ያለችው ዳኒን በእኔ ሀሳብ ማትስማማ ከኔ ጎን ማትቆም ከሆነ ነገሩን ተወ፣ እኔ ብቻዬን አደርጋለሁ እያለች ነው። አሁንም ከቅጣቷ እየተማረች አይደለም። እሷ አሁንም ሽማግሌውን ለመጉዳት፣ አሁን ደግሞ እሱን ለመግደል እያሰበች ነው። አሁን ላይ ምንም የማጣው ነገር የለም እያለች ነው እሷ። ኦልሬዲ ሁሉንም ነገር አጥቻለሁ። አሁን ደግሞ የሚቀርብኝ የማጣው ነገር ስለሌለ ይህንን ሽማግሌ እገለዋለሁ፣ እበቀለዋለሁ እያለች ነው። ለዛም ነው አሁን እነሱ ቤት ውስጥ የሆነ ስራ ስትሰራ፣ ምግብ ምናምን እሷ እንድትሰራ አዟታል። ትሁትን በቃ አንቺ ረፍት ውጪ፣ እሷ የቤቱን ስራ ትስራ ተብሎ እዛጋ ለቤቱ ምግብ ምናምን እሷ እንድሰራ ታዛለችና እንደዛ ሆኖ ራሱ አያምኗትም። ከዚህ በፊት የምታደረገውን ነገር ስለሚያውቁ ምግብ ስትሰራ ምግብ ውስጥ የሆነ ነገር ትጨምርልናለች የሚለው ነገር በጣም ስላስፈራቸው ምግቡን ስትሰሪ ትሁት አጠገብሽ ትሁን ብሎ አሁን ላይ ምግብ ስትሰራ ትሁት አጠገባ ሆና እሷ የምታደረገውን እንቅስቃሴ ሁላ እየተከታተለቻት ነው። ምናልባት አሁን ትሁት ዞር ካለች ከዚህ በፊት ስታደረግ እንደነበረው ምግብ ውስጥ መድኃኒት ትጨምርና ያን ነገር ደግሞ ልታቀርብላቸው ትችላለች። እነሱም ይሄን ነገር ስላወቁ ነው የሆነ ነገር ስትሰሪ ትሁት አጠገብሽ ትሁን ብሎ አሁን ላይ እያደረገች እንዳለችው ማታ ላይ እራስ ስትሰራ ትሁት አጠገባው ቁጭ ብላ ሽንኩርት ስትከትፍ ምን ስትል ምናምን እያየቻት ያለችው ማለት ነው። ቲና ደግሞ መጀመሪያ ላይ እንደውም ከቤት ውጪ ወይ ደግሞ የቤቱን ስራ ስሪ ስትባል እሷ መጀመሪያ ላይ ልት ያከራከረበት ያቀረበችው ሀሳብ እዛ ጋር ካሌብን እኔ ኮ ሚስት ነኝ አልተፋታንም፣ ከዚህ ቤት አልወጣም፣ እሱን ነገር እወቅ ብላ በህግ ልታስጠነቅቆ ሞክራ ነበር። ግን ደግሞ ሽማግሌው እዛ ጋ ቤቱ ኮ የኔ ነው እሱ ምን አገባው ብሏታል ማለት ነው። እዛ ጋ አሁን እሷ የካሌብ ሚስት ነኝ፣ አልተፋታንም፣ የትም አሌድን ብላ እዛ ጋ ብትከራከር ሽማግሌው ደግሞ ቤቱ ኮ የኔ ነው ሲጀመር፣ እናንተ ምን አገባችሁ፣ ሁለታችሁም ውጡልኝ ሊል ይችላል ማለት ነው። ያንን ስታቅ ደግሞ ቲና ወደ ራሷ ተመልሳ አሁን ላይ የሚያዋጣኝ ነገር እነሱ የሚሉትን ነገር ተቀብዬ የቤቱን ስራ ስሪ ካሉኝ ራሱ ያንን ነገር አንገቴ ደፍቼ መስራት አለብኝ ያለች ይመስላል። ምንም እንኳን ብትነጫነጭም ብትናደድም፣ ግን የቤቱን ስራ እየሰራች ነው ማለት ነው። አሁን ላይ ሽንኩርት ራሱ መክተፍ አቅቷት በጣም አይኗን እያቃጠላት ነው። ትሁትን ሁላ ትለምናለች። እባክሽን ሽንኩርቱን ክተፊልኝ እያለቻት ማለት ነው። ትሁት ደግሞ ያው እረፍት ወጣለችና፣ ምን እዳ አለባትና ነው እሷን የምታግዛት? ያው ከዚህ በፊት ስታረጋት ለነበረው ሁላ መቀጣጫ ይሆናታል ማለት ነው። አሁን ላይ ቲና የእጇን እያገኘች ነው ማለት ነው። ትንሽ ጊዜ ሊፈጅ ይችላል እንጂ ያው በስተመጨረሻ ላይ ቲና ከዛ ቤት መውጣቷ አይቀርም። ግን አሁን ላይ ዳኒ ነው ህይወትም ዳኒ ስትጠይቅ የነበረው አሁን ላይ የቤቱ ጉዳይ ያው እንዳየ ሆነው ቤቱን አላገኛችሁም፣ አሁን ምንድነው የምትጠብቀው ብላ ዳኒ ራሱ ጠይቃለች። እዚህ ቤት ምንድነው የምታደርገው? ወይስ ከዛው ጋር አሁንም ተስፋ አለ ምን ታደርግላለች ብላ እዛ ጋር እንደውም እሷንና ኤደንን እያነጻጸረች አንተኮ ኤደን ትበዛባሃለች፣ አትመጥናትም እያለች ያንን ነገር ራሱ እየነገረችው ነበር። ግን ዳኒ ያቃል እሱም ነግሯታል፣ አውቃለሁ እሷን እንደማልመጥናት ግን ደግሞ ምንም ነገር ማድረግ አልችልም። አሁን አንድ ያለኝ ተስፋ አንድ ብቻ ነው ብሎ እዛ ጋር ሽማግሌው ሊያበድረው ቃል የገባለትን ብር እሱን እንደሚጠይቅ ሲል ነግሯታል። እንጂ እዛ ጋ ትሁት እዚህ ቤት ምንድ ነው የምታደርገው ምን ቀረኝ ብለ ነው ከአሁን በኋላ እዚህ ቤት የምትቆየው ብላ ለዳኒ ራሱ ነግራው ነበር ማለት ነው። ያው እሱ ነገሮችን ከዚህ በፊትም ደጋግሞ ሲነግራት ነበር ለቲና ቤቱ ያንቺ አይደለም በአንቺ ስም አይደለም ተሸውደሻል ብሎ መንገሩን እዛ ጋ የማገኘውን ብር ያስቀርብኛል ብሎ ስላሰበ ነው። እንጂ ከዚህ በፊት ደጋግሞ ለቲና ነግሯታል። ተረጋጊ ነገሮችን ታባላሻለች ብሎ ሲያስጠነቅቃት ነበር። ግን እዛ ጋ ቲና ቤቱን አግኝቻለሁ ብላ እሱ የሚላትን ነገር ልታዳምጠው አልፈለገችምእና ና በስተ መጨረሻ ላይ የእጇን አግኝታለች ማለት ነው። አሁን እየጠየቀች ያለችው እሱን ለምን እንደሆነ እሱ ያኔ ያልነገርከኝ ነገሩን ታቅ ነበር ብላ እየጠየቀችው ነው። ግን ደግሞ እሱ እዚህ ጋር እሷን ያላት ነገሩን አውቄ ሳይሆን በአንዳንድ ነገሮች ጠርጥሬ ነው ያላት እንጂ ዛጋ እኔ እኮ ከዚህ በፊትም ሰምቻለሁ እንደ ተሸወድሽ ቤቱ ባንቺ ስም እንዳልሆነ አውቅ ያለው ቢላ ደግሞ ዛጋ ሊጣሉ ይችላሉ ማለት ነው። ለነገሩ ካሁን በኋላ ቢጣሉ ራሱ ምንም ከሷ የሚያገኘው ነገር ስለሌለ፣ ያን ያክል አሁን ዳኒ ከቲና ጋር ቢጣላ ምንም የሚቀርበት ነገር የለም ማለት ነው። ምናልባት አሁን እሱ ዛጋ እየተጠነቀቀ ያለው እዛ ቤት ያለው አሁን የቲና ወንድም እንደሆነ ሰዎቹ እንደዛ ነው የሚያቁት ካሌብና አባቱ እንደዛ ነው የሚያውቁት ብሎ ነው እሱ እያሰብ ያለው ግን እነሱ ደግሞ ነገሩን ያውቃሉ የእሷ ውሽማ እንደሆነ የእሷ ቅምጥ እንደሆነ ያውቃሉ ግን እነሱም እሱ ፊት እያስመሰሉ ያሉት አሁን እሱ የቲና ወንድም እንደሆነ እንደሚያውቁ አድርጎ ነው ያንን ነገር ለሱ እያወሩ ያሉት ለዛም ነው ካሌብ አሁን ላይ እሱን እየጠየቀ ያለው እህት ስለሆነች እንደዚህ በማድረጋችን አይደብርህም ብለን ተስፋ እናደርጋለን ብሎ ያንን ነገር የነገረውና አሁን ካሌብ ትንሽ ፍንጭ ሊሰጠው የፈለገው እንደውም እኔ እንደውም አንዳንድ ጊዜ ስጠረጥር ሳስብ የሆነ ፍቅረኛ ሊኖራት ይችላል ብዬ አስባለሁ እንደውም አንዳንድ ጊዜ አጠገቤ ያለ መስሎ ይሰማኛል፣ ብሎ ያንን ነገር ሲነግረው ዳኒ ግን ደንገጥ ብሎ ነበር። አውቆብኛል እንዲህ ነገሩ ታውቆብኛል እንዲህ በሚል ይመስላል። እዛ ጋር የሚለው ነገር ሲጠፋ እንደውም በቀና ተጫወቱ፣ እኔ ሊሄድ ብሎ ተነስቶ ሄዷል ማለት ነው። አሁን ላይ ያው እሱን የሚያዋጣው ከእጣ በኋላ ብሩን እንደማያገኝ ግልጽ ነው። አሁን ላይ ዳኒን የሚያዋጣው አንድ ነገር ቲናንም፣ እዛው ትቶት እዛው ቤት እንዳለች ትቶት ከዛ ቤት ለቆ ወጥቶ ከኤደን ጋር ያለውን ነገር በሌላ መንገድ ህይወታቸውን ሀ ብሎ ቢጀምሩ ይሻላል እንጂ እሱ አሁን እዚህ ጋር ብሩን አገኛለሁ ኤደንን አንደላቅቄ የማኖርበትን ህይወት መመስረት አለብኝ ብሎ ያን ነገር የሚያስብ ከሆነ ባዶ እጁን እንደሚቀር ግልጽ ነው። ባዶ እጁንም ይቀራል። ሽማግሌው አሁን እጣ ካለ በኋላ ብሩን እንደማይሰጠው ግልጽ ነው፣ ግን ደግሞ ትሁት እንደመከረችው ከዛ ቤት ወጥቶ ስራሃ ብሎ ፈልጎ ከአንድ እየሰራ ከኤደን ጋር ቢኖር ይሻላል እንጂ እዚህ ጋር የሆነ ብር አግኝቼ፣ ሰርግ በትልቅ ደግሼ፣ የቤት እቃዎችን በደንብ አሟልቼ የሚል ከሆነ በዛ በኩልም ኤደን ልታመልጠው ትችላለች ማለት ነው።